ምዕራፍ አምስት የአዳም ትውልድ። የሰዎች የትውልድ መጽሐፍ ይህ ነው። እግዚአብሔር አዳምን በፈጠረ ቀን በእግዚአብሔር ምሳሌ ያደረገው፣ ወንድና ሴት አድርጎ ፈጠራቸው፤ ባረካቸውም። እነርሱንም በፈጠረበት ቀን ስሙን አዳም ብሎ ጠራው። አዳምም ሁለት መቶ ሰላሳ ዓመት ኖረ ልጅንም እንደ ምሳሌ እንደ መልኩ ወለደ ስሙንም ሴት ብሎ ጠራው። አዳምም ሴትን ከወለደ በኋላ የኖረው ሰባት መቶ ዓመት ሆነ፣ ወንዶችንም ሴቶችንም ወለደ። አዳምም የኖረበት ዘመን ሁሉ ዘጠኝ መቶ ሰላሳ ዓመት ሆነ ሞተም። ሴትም ሁለት መቶ አምስት ዓመት ኖረ፣ ሄኖስንም ወለደ። ሴትም ሄኖስን ከወለደ በኋላ ሰባት መቶ ሰባት ዓመት ኖረ። ወንዶችንም ሴቶችንም ወለደ። ሴትም የኖረበት ዘመን ሁሉ ዘጠኝ መቶ ዐሥራ ሁለት ዓመት ሆነ። ሞተም። ሄኖስም በዞ ዘጠና ዓመት ኖረ። ቃይናንም ወለደ። ሄኖስም ቃይናንን ከወለደ በኋላ ሰባት መቶ ዐሥራ አምስት ዓመት ኖረ። ወንዶችንም ሴቶችንም ወለደ። ሄኖስም የኖረበት ዘመን ሁሉ ዘጠኝ መቶ አምስት ዓመት ሆነ፣ ሞተም። ቃይናንም መቶ ሰባት ዓመት ኖረ፣ መላሌልንም ወለደ። ቃይናም መላሌልን ከወለደ በኋላ ሰባት መቶ አርባ ዓመት ኖረ፣ ወንዶችንም ሴቶችንም ወለደ። ቃይናንም የኖረበት ዘመን ሁሉ ዘጠኝ መቶ አስር ዓመት ሆነ፣ ሞተም። መላሌልም መቶ 60 ዓመት ኖረ። ያሬድንም ወለደ። መላሌል ያሬድን ከወለደ በኋላ 730 ዓመት ኖረ። ወንዶችንም ሴቶችንም ወለደ። መላሌልም የኖረበት ዘመን ሁሉ 8ት መቶ ዘጠና አምስት ዓመት ሆነ። ሞተም። ያሬድም 160 ዓመት 162 ዓመት ኖረ ሄኖክንም ወለደ። ያሬድም ሄኖክን ከወለደ በኋላ ስምንት መቶ ዓመት ኖረ፣ ወንዶችንም ሴቶችንም ወለደ። ያሬድም የኖረበት ዘመን ሁሉ ዘጠኝ መቶ ስድሳ ሁለት ዓመት ሆነ፣ ሞተም። ሄኖክም መቶ ስድሳ አምስት ዓመት ኖረ፣ ማቱሳላንም ወለደ። ሄኖክም እግዚአብሔርን ደስ አሰኘው። ሄኖክም ማቱሳላን ከወለደ በኋላ ሁለት መቶ ዓመት ኖረ። ወንዶችንም ሴቶችንም ወለደ። ሄኖክም የኖረበት ዘመን ሁሉ ሦስት መቶ ስድሳ አምስት ዓመት ሆነ። ሄኖክም እግዚአብሔርን ደስ ስላሰኘው አልተገኘም፣ እግዚአብሔር ሰውሮታልና። ማቱሳላም 187 ዓመት ኖረ። ላሜህንም ወለደ። ማቱሳላም ላሜህን ከወለደ በኋላ ሰባት መቶ ሰማንያ ሁለት ዓመት ኖረ፣ ወንዶችንም ሴቶችንም ወለደ። ማቱሳላም የኖረበት ዘመን ሁሉ ዘጠኝ መቶ ስድሳ ዘጠኝ ዓመት ሆነ፣ ሞተም። ላሜህም መቶ ሰማንያ ሁለት ዓመት ኖረ፣ ልጅንም ወለደ። ስሙንም ከሥራዬ ከስራይ ከእጄ ድካምና እግዚአብሔር ከረገማት ምድር ይህ ያሳርፈኝ ዘንድ አለው ሲል ኖህ ብሎ ጠራው። ላሜህም ኖህን ከወለደ በኋላ አምስት መቶ ስልሳ አምስት ዓመት ኖረ፣ የወንዶችንም ሴቶችንም ወለደ። ላሜህም የኖረበት ዘመን ሁሉ ሰባት መቶ አርባ ሰባት ዓመት ሆነ፣ ሞተም። ለኖህም አምስት መቶ ዓመት ሆነው ኖህም ሦስት ልጆችን ወለደ እነርሱም ሴም፣ ካምና ያፌት ናቸው።